መጽሐፈ ጦቢት ምዕራፍ 3 በልቦናዬ ሐዘን ተከስኩ፣ ጸለይኩ፣ አለቀስኩ! አቤቱ በስራ ሁሉ በፍርድና በቸርነት በሚገባ እውነትም አንተ እውነተኛን ነህ አልኩ። አቤቱ አንተ በሚገባ ዓለምን ትገዛለህ! አስበህ በአይነ ምሕረት ተቀበለኝ አንተን በበደሉ ትእዛዝህንም ባልሰሙ በአባቶቼ ኃጢአትና በኃጢአቴ ተበቅለህ አታጥፋኝ። ለመማረክና ለመበርበር ለሞትም አደረከኝ። በዓለም ሁሉ በእነርሳቸው ዘንድ በተበተንባቸው ባቸው በአሕዛብ አገር ተግዳሮት ለመስማት መተረቻ ሆንን። አሁንም በእውነት የሚፈርድ ፍርድህ ብዙ ነው፤ ትእዛዝህን አላደረግንምና በፊትህም በእውነት ጸንተን አልኖርንምና። የአባቶቼና የእኔ ኃጢአት በሚሰራይ ገንዘብ አድርግልኝ። አሁንም በፊት ደስ የሚያሰኝን ነገር አደርግ። ከመኖር ሞት ይሻለኛልና በሞት እሰናበት ዘንድ መሬትም እሆን ዘንድ ነፍሴን የሚቀበላትን መልአክ እዘዝልኝ። በሐሰት እና በውርደት ተግዳሮትን ሰምቻለሁና ሀዘን በዛብኝ። ከመከራዬ እሰናበት ዘንድ ለዘላለም ጸንቶ ወደሚኖር ወደ መቃብር እሄድ ዘንድ እዘዝ። ገጸረዴትን ከእኔ አትመልስ። የሜዶን ክፍል ከሆነች ከጣኔስ የተወለደ የራጉኤል ልጅ ሳራን በዚያች ቀን ተግዳሮ ታገኛት ለሰባት ሰዎች ቢያጋቧት በሴትና በወንድ ልማድ ሳይቀርቧት ሳይቀርቧት አስማንዲዮስ የሚባል ክፉ ጋኔን ገድሏቸዋልና የአባቷ አባሮች ተገዳደሩባት። እነሆ ሰባት ሰዎች አገቡሽ፣ ባሎችሽ እየታነቁ እንዲሞቱ አታውቂምን አሏት። ከእነርሳቸውም አንዱን ስንኳን አልቀረሽም እነርሳቸውም ሞተዋልና፣ ምን ያህል ይመስልሻል? ከእሳቸው ጋራ በሞት ሂጂ፣ ከአንቺ የተወለዱ ሴትና ወንድ ልጅ እስከ ዘላለሙ ድረስ አኔ አሏት። ታንቃ እስክትሞት ድረስ ይህን በሰማች ጊዜ ፈጽሞ አዘነች። የእናትና ላባቴ እኔ አንድ ነኝ እንደዚህ ባደርግ ላባቴ ተግዳሮት እሆንበታለሁ ያረጀ ሰውነቱንም በጭንቀት ወደ መቃብር አወርዳታለሁ። በሰገነት መስኮት ሆና ጸለየች። አቤቱ አንተ ፈጣሪ የከበርህ ነህ። የከበረ ስምህ ይመስገን። ስራህም ሁሉ የተመሰገነ ነው። ስምህም ለዘላለሙ የተመሰገነ ነው አለች። አቤቱ አሁንም ሰውነቶቼን ላንተ ሰጠው። እንግዲህ ወዲህ ተግዳሮት እንዳልሰማ ከዚህ ዓለምት ከዚህ ዓለም በሞት አሰናብተኝ አልኩ። ከሰው ጋራ ከሚሠራው ኃጢአት ሁሉ እኔ ንጹሕ ከሆንኩ አቤቱ አንተ ታውቃለ። በተማረኩበትም አገር የአባቴን ስም አላረከስሁም። እኔ ለአባቴ አንዲስ ነኝ የቀረበ ዘመድ ወንድምም የለኝም። ሰባቱ ሁሉ ሞተው ብኛልና ለስምንተኛውም ሰው እጠብቅለታለሁ። ከዚያ በኋላስ ስለምን እኖራለሁ? ልትገድለኝ ትወድ እንደሆነ ባይነ ምህረት ተመልክተህ ራራልኝ፣ ተግዳሮት ባልሰማ ገንዘብ እዘዝልኝ። የሁለቱም ጸሎታቸው በእግዚአብሔር በገነት ጌትነቱ ፊት ተሰማ። ሁለቱንም ያድናቸው ዘንድ ከጦቢትም አይን ብልዙን ያጠፋለት ዘንድ ሚስት ልትሆነው የራጉኤል ልጅ ሳራንም ለጦቢት ልጅ ለጦቢያ ይሰጠው ዘንድ ጦቢያ ገንዘብ ያደርጋታልና፣ ክፉ ጋኔን አስማንዲዎስንም ያጠፋው ዘንድ ቅዱስ ሩፋኤልን ላከው። በዚያ ወራት በዚያ ወራት ጦቢት ተመልሶ ወደ ቤቱ ገባ። የራጉኤል ልጅ ሳራም ከሰገነት ወረደች።